መዲናዋን አዲስ አበባን ከፍተኛ ስጋት ውስጥ ያስገባት ጉዳይ የአዲስ አበባ ፖሊሶች በከተማ ሙሉ በሙሉ ተሰማርተዋል። ህዝቡን በዚህ ልክ ጭንቀት ውስጥ ያስገባው ጉዳይ ምንድን ነው? ፖሊስ ስለ ጉዳዩ ምን ምላሽ ሰጠ? ህዝቡ ያለበት ሁኔታስ ምንድን ነው የሚለውን በስፋት እንመለከታለን። በገጻቸው ላይ ጠቅላይ ሚኒስተሩን ያለአግባብ የተናገሩትና አሁን ላይ በእስር ላይ የሚገኙትን የቀድሞ የሰላም ሚኒስተር ሚኒስተር ዴታ አቶ ታዬ ደንዳን በተመለከተ በፍርድ ቤት ሰማው መረጃ ምንድን ነው የሚለውን በዝርዝር በሚመለከት ሲሆን ታዬ በዚህኛው ቀጠሯቸው ምናሉ የሚለውንም በዝርዝር እናስደምጣቸዋለን። አፍሪካ ወርቅ አልማዝና ነዳጅ ጠላቷ እንደሆኑ ይቀጥላል። አፍሪኮም የተባለው የአሜሪካን ወታደራዊ ተቋምና ሀብቷ ጠላት የሆኑባት አፍሪካን በተመለከተ የደረሰንን መረጃ በዝርዝር የምናስደምጣቸው ይሆናል። በሌላኛው መረጃችን ደግሞ የሩሲያ ከፍተኛ ጀኔራል በተጠመደ ቦምብ መገደላቸውን ተከትሎ ከፍተኛ ውጥረት ተነስቷል። ጀኔራሉ በማንና በምን ተገደሉ የሚለውን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 የሩሲያ ከፍተኛ ጀነራል በሞስኮ አቅራቢያ በመኪና በተጠመደ ቦምብ ተገድለው መገኘታቸው ከፍተኛ ውጥረትን አስነስቷል። ከሞስኮ ምስራቃዊ ክፍል በምትገኘው ባሊሽካ ከተማ ውስጥ በቤት ውስጥ በተሰራ ፈንጂ በቆመ መኪና ላይ በመውደቁ አንድ የሩሲያ ከፍተኛ ጀነራል ተገድለዋል ሲል በሀገሪቱ የሚፈጸሙ ዋና ዋና ወንጀሎችን የሚመረምረው የምርመራ ኮሚቴ አስታወቀ። ከባድ ወንጀሎችን የሚያጣራው የሩሲያ የምርመራ ኮሚቴ የሞተውን መኮንን የ59 አመቱ ያሮስላቭ ሞስካሊክ የሩሲያ ጦር ኃይሎች አጠቃላይ ሰራተኛ ዋና ኦፕሬሽን ዳይሬክቶሬት ምክትል ኃላፊ መሆናቸውንም አሳውቋል። በተገኘው መረጃ መሰረት ፍንዳታው የተከሰተው በቤት ውስጥ በተሰራ ፈንጂ በአውዳሚ አካላት የተሞላ ፈንጂ በመፈንዳቱ ነው ሲልም መርማሪ ኮሚቴው በመግለጫው አስታውቋል። መርማሪዎች አክለውም በባላሺካ ከሚገኙ አፓርታማዎች ውጪ በቆመ የቮልስዋገን ፍንዳታ ከተፈጸመ በኋላ በደረሰው አሰቃቂ ጥቃት ላይ ምርመራ እንደከፈቱም ተናግረዋል። መግለጫው ማስታወቂያው ከበስተጀርባው ማን ሊሆን እንደሚችልም አልገለጸም። በአዲስ አበባ የተንሰራፋው አደገኛ የዝርፊያ ወንጀል የአዲስ አበባ ፖሊስ በተቀናጀ መልኩ ባደረገው ዘመቻ በርካታ የቅሚያ ወንጀል የፈጸሙ ተጠርጣሪ አካላትን በቁጥጥር ስር በመዋል ምርመራ አድርጎባቸዋል። ፖሊስ ይዞ ምርመራ ያደረገባቸው በዝርፊያ ወንጀል የተጠረጠሩትን ብቻ ሳይሆን የሌቦቹ ተባባሪ የሆኑትንም ጭምር ነው። በዚህም መሰረት ፖሊስ ባለፉት ዘጠኝ ወራት ሰዎች ራሳቸውን ለመከላከል በማይችሉበት ደረጃ አፍነው ዝርፊያ የፈጸሙ ሰላሳ አራት ተጠርጣሪዎችና ንብረቶችን ሲገዙ የነበሩ ስምንት ተቀባዮቻቸው በቁጥጥር ስር አውሎ ምርመራ አጠናክሮባቸዋል። ይህ ዘራፊዎቹ ራሳቸው ቃላቸውን በሰጡበት ጊዜ ያረጋገጡት መሆኑን የፖሊስ ማስረጃም ያሳያል። የአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ሀሰን ነጋሽ ዘራፊዎቹ እንዴት ተደራጅተው ሰዎችን እንደሚቀሙም ይናገራሉ። ምክትል ኮሚሽነሩ እንደሚሉትም እነዚህ ዘራፊዎች መሳሪያና ተሽከርካሪን በመጠቀም እንዲሁም አልፎ አልፎ ያለ ተሽከርካሪ እየተንቀሳቀሱ በቡድን ሰዎች ራሳቸውን እንዲስቱ ካደረጉ በኋላ የሚፈልጉትን ዘርፈ ቦታው ከአካባቢው ይሰወራሉ። ሌላው የዝርፊያቸው ስልት የአዲስ አበባና የፌዴራል ፖሊስ በመምሰል የሚፈጸም እንደሆነ የሚናገሩት ምክትል ኮሚሽነር ሀሰን የጸጥታ አካላቱን የደንብ ልብስ በመልበስና መታወቂያዎችን በመጠቀምም የባለሀብቶችን ቤቶች እየመረጡ ለፍተሻ ተልከው እየሄዱ በማስመሰልም በመግባት የሚፈልጉትን ዘርፎ ይሰወራሉ ብለዋል። እንደዚህ አይነት የተደራጀ የዝርፊያ ስልት የመጀመሪያ ምልክት የታየው በቦሌ ክፍለ ከተማ እንደሆነ የሚጠቅሰው የአዲስ አበባ ፖሊስ ክትትሉ ሲቀጥል በሁሉም የከተማው አካባቢዎች ተመሳሳይ ድርጊቶች እንደሚፈጸሙ እንደተደረሰበትም ያወሳል። የቦሌ ክፍለ ከተማ ፖሊስ ኃላፊም ረዳት ኮሚሽነር አድማሱ ይፋ እንደሚናገሩትም ከህብረተሰቡ የሚገኙ ጥቆማዎችን በመጠቀም የወንጀለኞችን ማንነትና የት እንደሚገኙ ሊደረስበት ችሏልም ብለዋል። ተበዳዮችም ዘራፊዎቹ በፈርጣማ ክንዳቸው እንደሚይዟቸውና ራሳቸውን ለመከላከል እንዳይችሉ አድርገው ጥቃት እንደሚሰነዝሩም ገልጸዋል። ምንም ጥንቃቄ ቢደረግ እንኳን ከእነሱ ማምለት እንዳልቻሉም ይጠቅሳሉ። ተበዳዮቹ እንደሚሉትም ክስተቱ ከተፈጸመባቸው በኋላ ራሳቸውን ስተው ምን ባቸው እንኳን የሚያውቁት ሰዎች መጥተው ከቀሰቀሷቸው በኋላ ነው። ከዘራፊዎቹ የተደራጀ አካሄድና ዱካ ማጥፋት አንጻርም ፖሊስ ተጠርጣሪዎቹን ለመያዝ ከፍተኛ መስዋዕትነት እንደከፈለም ገልጿል። ከእነዚህ ዘራፊዎች መካከል የቁስ ዝርፊያ ከመፈጸም ባለፈ የሀገር ደህንነት አደጋ ላይ ለመጣል የሚንቀሳቀሱ እንደሚገኙበትም ምክትል ኮሚሽነር ሀሰን ተናግረዋል። ከመካከላቸውም ሀገርን ሲያውኩ ከነበሩ ወገኖች ጋርም የጸጥታ አካላትን ሲያጠቁ የነበሩ እንዳሉበትም የጠቀሱት ምክትል ኮሚሽነር ሀሰን ነጋሽም ከዚህ በኋላ በከፍተኛ ደረጃ ስጋት በማይሆኑበት የሚሆኑበት ደረጃም ከያሉበት ከተያዙ በኋላ በቂ ፍርድ የሚያገኙበትን ማስረጃ መደራጀቱንም ገልጸዋል። ይህ በአዲስ አበባ ፖሊስ የተገኘው ውጤት ማንም ሰው ከህግ በላይ እንደማይሆንና ወንጀል ሰርቶ ተሰውሮ መቅረት እንደማይቻል ማሳያ እንደሆነም ኃላፊው ተናግረዋል። አፍሪካ ወርቅና አልማዝ ነዳጇ ጠላቷ እንደሆነባት ይቀጥላል። አፍሪኮም የተባለው የአሜሪካን ወታደራዊ ተቋምና ሀብቷ ጠላት የሆነባት አፍሪካ የሊቢያ ሀብት ለሊቢያውያን በሚል አቋሙ ህዝቡን ሀብታም ሀገሩን የበለጸገች አፍሪካዊ ሀገር አድርጎ የነበረው የሊቢያው ታላቅ መሪ ሙሐመድ ጋዳፊ የአሜሪካና አውሮፓውያንን የነዳጅ ኩባንያዎች ከሀገሩ ካባረረ በኋላ ከሁለቱም ዘመቻ ተጀመረበት። አሜሪካ ጋዳፊ የሊቢያን ህዝብ ሀብት ለራሱ ስልጣን ማስጠበቂያ እየተጠቀመበት ነው፣ ህዝቡ በጭቆና ስር ነው፣ የሊቢያን ህዝብ በአምባገንነት የያዘው ሙሐመድ ጋዳፊ ካልተወገደ ይህ ህዝብ በጭቆና መኖሩ ነው አለች። ከዚያም በአፍሪካ ጥቅሟን እንዲያስከብርላት አፍሪኮን ብላ በቋቋመችው ወታደራዊ ተቋም በኩልም ጋዳፊን የማስወገድ ሚስጥራዊ ዘመቻ ከፈተች። አስባችሁታል። አሜሪካን ለሊቢያን አስባ ይህንን ያህል መንገድም ስትሄድም፣ ይህ ቡድንም ጋዳፊን ማስወገድ ተልኮን ያደረገ ሚስጥራዊ ኦፕሬሽን ከተደራጀ በኋላ በተለያየ ሴራ ሞክረውት አልበገር ያላቸውን ጋዳፊን ለማስወገድ ሊቢያን በቦምብ መደብደብ ጀመሩ። በመጨረሻም በ2011 አሜሪካና አጋሮቿ አይደለም ለሀገሩ ለመላው አፍሪካውያን ብሩቀን ነጻነትና እድገትን የሚመኘውን ታላቁን መሪ ሙአመር ጋዳፊን አስገደሉ። ከዚያም ሊቢያን ፍርስርሷን አወጧት ይላል መረጃው። አፍሪኮን በተባለው የአፍሪካን ጥቅም ጠባቂ ወታደራዊ የተቋ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 ማቁት አፍሪካውያን አንድ ሆነው እስካልተባበሩ ድረስም መሪዎቿ ከአውሮፓና አሜሪካ ተጽዕኖ እጅም ጥምዝዝ ወጥተው በአንድ እስካልቆሙ ድረስም አፍሪካ ወርቅ፣ አልማዝ፣ ነዳጇ ጠላቷ እንደሆነ ይቀጥላል። የቀድሞ የሰላም ሚኒስትር ዴታ ታዬ ደንደዓ ለሰኔ ሰላሳ ተለዋጭ ቀጠሮ ተሰጥቷቸዋል። ሁከትና በጥብጥ በማስነሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ጎን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው የፍርድ ሂደት ላይ የሚገኙት የቀድሞ የሰላም ሚኒስትር ዴታ ታዬ ደንደዓ የመከላከያ ምስክሮችም ዛሬም በችሎት አለመቅረባቸው ተገልጿል። አቶ ታዬ ደንደዓ ከአንድ ዓመት የስር ቆይታ በኋላ በዋስ ተለቀው ለሶስተኛ ጊዜ ፍርድ ቤት የቀረቡ ሲሆን ከዚህ በፊት በነበረው ችሎት ላይም አምስት የመከላከያ ምስክሮች የምስክርነት ቃላቸውን እንዲያሰሙን ጠይቀው ነበር። በዚህም መሰረት ህዳር 9 ቀን 2017 ዓ.ም በዋለው በኋላው ችሎትም ከነዚህ ውስጥ ሁለቱ ማለትም የፖሊስ ኮሚሽነር መላኩ ፈንታና አምባሳደር ብናልፍ አንዱ አለም ለፍርድ ቤቱ በጽሁፍ የምስክርነት ቃላቸውን ሰጥተዋል። ቀሪዎቹ ሶስት የመከላከያ ምስክሮችም በሁለት ተኛ ችሎት ሎ የመከላከያ ምስክርነታቸውን ለመስጠት ያልተገኙ ሲሆን በአሁኑ ቀጠሮም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ወንጀል ችሎት ሳይቀርቡ መቅረታቸውን ያገኘነው መረጃም ያረጋግጣል። ስለሆነም ፍርድ ቤቱ ቀሪዎቹ ሶስት የመከላከያ ምስክሮችን ምስክርነት ለመስማት ለሰኔ 30 ቀን 2017 ዓ ም ተለዋጭ ቀጠሮን ሰጥቷል። ወደ ተመልካቾቻችን ለሳቱ የነበሩን መረጃዎቻችን እኔን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ሙሉልን።